ሐዋርያት በዝግ ቤት ተሰባስበው ስለ እርሱ ከሞት መነሳት ሲያወሩ ድንገት በመካከላቸው ቆመ። ሰላም ለናንተ ይሁን አላቸው። እኔ ራሴ እንደሆንኩ እጆቼና እግሮቼን ይዩ ብሎ እጆቹና እግሮቹን አሳያቸው። ከሙታን ተለይቶ ተነስቷል። ሞት ሊይዘው አልቻለምና ሞትን አሸንፎ ተነስቷል። ከትንሣኤው በኋላ አርባ ቀን አብሯቸው እያስተማራቸው ቆየ። በአርባኛው ቀን በሙሴ ሕግና በነቢያት በመዝሙራት ስለ እርሱ የተጻፈውን መፈጸሙን ነገራቸው። መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሙታን ይነሣል፣ በስሙም ንስሐና የኀጢአት ስርየትን ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰብካል ተብሎ ተጽፏል። እናንተም ለዚህ ምስክር ናችሁ። እነሆ አባቴ የሰጠውን ተስፋ እኔ ይልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው፣ ወደ ሰማይ አረገ። አቤቱ በመንግሥትህ በመጣ ጊዜ አስበን።